ወይ ጉድ ወይ ጉድ ወይ ጉድ ወይ ዘንድሮ አለ አፍሬም ሩታ ድንገት ብቅ አላለችም ወይ እጅ ከፍንጅ ተያዘ አብረሽ በቃ አይ እች ዲ ሶስት አራት ልቧ ተሰበረ ሄርሜላም ደነገጠች ያሉት በሙሉ ነው ከው ያሉት በቃ እንዲ አብረሽ ደግሞ በጣም አዘነ ለምን አሰላሙ አለይኩም ወረሕመቱላሂ ወበረካቱህ እዲ የተከበራችሁ የሀያት ቤተሰቦች እንዴት እንዴት ናችሁ? ውዴት ተከበራችሁ ዶች ሰላም ናችሁ? ሰላም ናችሁ? ብዙት ይበልኝ እንግዲህ መተናል ማለት ነው። የኛ መቼም ተአብርሽ እና ተንትን ያው አንለቅም ዘንድሮ። ስለዚህ ከአሁን ምን ተደረገ መሰላችሁ አብርሽ፣ ሄርሜላ እናትዬ፣ ሸጋዋ፣ ውድዬ ኤያሌ ስትል ሩታ እጅ ከፍ እንጂ ያዘችው በቃ። እንዴ እየነገሩሽ ነው እንዴ? የምትታዩ ወይት ስለማጣራት ኖሮ እትዬ፣ እንዴዝህ በዚህ ሰዓት እሱ ላይ ባለቤት ተታይደው ወሎ መጣ ይባል ከይባል እንዴ፣ ለምን እኛኮ ግራ ተጋባን፣ እውነት ግራ ተጋባን። እጅ ከፍ እንጂ ለማየት ፈልግሽ ነው እንጂ በቃ። እውነት አንቺማ፣ እናቴ። እኔ ግን ሩቲ ሳላደቅሽ አላልፈ እኔ እንደው እዛው በቃ ኬው ብለሽ ተወርቅ ያለሽ ብዬ ማለት ነው። ገብተሽ እንዱ እንዱ እንዱ ብለሽ እንዱ እንዱ ብለሽ ወጣ አላልሽም። አራ ጉዴኛ ነሽ እናቴ። አሁን ሰዎች እናንተ ብትሆኑ ምን ታረጉ ነበር በዛን ሰዓት እሱን እዛ ስታገኙት ከሴት ጋር ስታገኙት እናንተ የምትሉ ነበር እንዲህ አይነት። እኔ ግን አሮተን ሳላደንቃት አላልፍም። እውነት ትዕግስቷ ወይኔ ወይኔ ወይኔ ወይኔ። ትዕግስትማ አለሽ ሩትዬ፣ እውነት ትዕግስት አለሽ። ትዕግስትማ አለሽ እኔ ቆንጆ። እውነት ትዕግስትማ በደንብ ነው ያለሽ። አሁን ነው የገባኝ። እኔ እንዲያው በቅ ስትል ማለት ነው እኔ ራሱ ነው የደነገኩት፣ እንኳን እሷችሁን ማለት ነው እንዴ ግን ሰጥጣ ደግሞ ማለት ነው። በሉ በሉ እኔ በቃ ወደ ቤተሰብ ለማደር ስለሆነ ለዛ ነው ቸኩዬ ነው ምናምን ምናምን እንጂ አለችና በዴሏን እና ክፋቷን አላሳየችም። አያችሁ ግን ልክ ደስተኛ እንደሆነች አስመስላ እንደተደስታ እንዲያለኝ ዘንድ አስመስላ ነው ሰጠችው። ጎበዝ ማለት ነው። እውነት አሁን ችንታ ደታታ ዴንቋታልፋላችሁ እውነት ጎበዝ ነሽ ሩትዬ፣ አሁን አደነኩሽ አቂቃ። እውነቴን ነው እስ ዛሬ የውሸት የውሸት ነው ግን፣ አሁን እኔ የፈለገን ቢሆን የፈለገን ቢሆን እዛ ካየው ከባድ ነው የሚፈጠረው ማለት ነው። እሷ ግን በትግስት አልፋ ስትወጣ ያረብን እንጃ። ምን ልበላችሁ፣ በጣም እኔ ራሱ ተገረምኩኝ ማለት ነው። ሮታዬ እውነት ጠንካራ ነሽ። እውነት አንቺ ጎበዝ ነሽ። ኃይለኛ ጎበዝ ነሽ ጠንካራ ምክንያቱም እንተ እንትንሽን እኮ አላሳየሽም ፈገግታሽን እንጂ ክፋትሽን እና እንትንሽን አላሳየሽም። ታታሳይን የወጣሽው። ስለዚህ አንቺ ጎበዝ ጠንካራ ነሽ ማለት ነው። ግን እንዴት አስቻለሽ? አሁን እዛ ማለት የምትጣሊባት ልጅ መልሰሽ ስታገኛት ሌላ ነገር አለመፍጠርሽ እስኪ ንገሩኝ። እኔ ሮቴ ጎበዝ ጠንካራ ነሽ ብዬ ነው የማስበው። ምክንያቱም እንደዚህ ካርሻ እንጂ ጀግና ነሽ ብዬ አስባለሁ። እውነት ነው የምነግርሽ። አንዴደደደደደደደደ ሮቴ እውነት ጠንካራ ሴት ነሽ ሀቂቃ በጣም ጠንካራ ነሽ። ጥንክርነትሽን አይቻለሁ። እኔ ጎበዝ ነሽ። አንቺን ካላደንቅም ማለት ነፍግነትን ይባላል። ወይኔ ኔ ሮትዬ ጠንካራ ነሽ። ፈጣሪ እንግዲች አላየ ሁለት ያርግሽና ከዛ እንቁላል በእግሩ ይሄዳል ይባል የለ ዝግ ብለው ሁሉም ነገር እንዲሆን ይሆናል ማለት ነው ግን አንቺን ሳናዲን ቅባል ፍነፍ ግነስ ስለሚሆንብኝ፣ አረ እናትዬ! ወይኔ ወይኔ ወይኔ ወና ወይኔ፣ በጣም ጠንካራ ነሽ እኔ ነው የምልሽ። በጣም ጎበዝ አቂቃ፣ ጎበዝ ነሽ፣ ጠንካሬት ነሽ፣ ጎበዝ ጎበዝ ማለት ነው። ኃይለኛ ኃይለኛ ኃይለኛ ነሽ።

ያለችው ማለት ነው። ጎበዝ ናችሁ። አንበተበርሽላ ጎበዛ በአንዱ በቃ መሄጃ መጥፊያው መሄጃው ነው የጠፋው። ወይረትዬ ወይረትዬ ወይ አብርሽ እንደው ቃር ገብተ ነበረ ግን ተዋት። እሷማ ምንም አታደርግም። ዕቃ ልታነሳ ስለሆነ የመጣችው አላለም። ድንግጦ አልኩ እሱ ራሱ ጓደኞቹ ደግሞ አሳዘኑኝ። ክውን ያሉት በቃ የሚጠፋ ማለት ነው። የሰው ሚስት ቀልድ ነው፣ ቀልድ ነው። አንቺ ግን ጎበዝ ናችሁ። ለምን አታምበተብቻቸውም ነበር? አንቺ ግን ጥፋት አለብሽ ሁሉ ለምንድን? እናንተ ማስመሳዎች ያው እንደ ዲራማ ነው መሰለኝ። ያው ዲራማችሁን በጣም ነው ያየ ነው ማለት ነው። ስለዚህ በጣም ጎበዝ ጎበዝ ጎበዝ ጎበዝ ጎበዝ ጎበዝ ጎበዝ ጎበዝ ጎበዝ ናይ ጎበዝ ነሽ። አይለኛ ጠንካራ ነሽ ያለችው። በቃ በሉ እንግዲህ፣ አይ አስቸግርኳችሁ መሰለኝ ረበሽኳቸው መሰለኝ፣ ይቅርታ እና ያው ስለቸኮልኩ ነው። እሺ አለች። ወይኔ የውሸት ፈገግታ ወይኔ ራኔ ናይ ማለት ነው እንጌት ማረር እያለ ማለት ነው። የግድ ስትስቅ ግን እኔ ራሱ ሳቅ ማለት ነው። የውሸት ሳቅ ታቃላችኋ፣ የውሸት ፈገግታ ይባላል። ርትዬ ታይ እንግዲህ ያው እስኪ እናያለን እንግዲህ ያለ የእናንተ ጋር አያልቅም፣ ግን ባያበቃም ያው እናንተ ጋር ሆነን ማያት ነው እንግዲህ ወዶች ማለት ነው እንደ ለማን ነው የሚቀርብን እንግዲህ ማያት ነው ውሸቱንም እውነቱንም እንግዲህ እናንተም ቤት ደረጃ እንደምትደርሱ አይተን አይተን፣ ከዛ በኋላ እውነት ከሆነ እውነት ነው፣ ውሸት ከሆነ ግን